የሰበሰቡት ክሬዲት ታክስ ወይም ደግሞ ግባት ታክሱና አውትፑት ታክሱ ሲቀናነስ መከፈል ያለበት የሆንና ሲጨናነቁ ተያለ። ስለዚህ በየወሩ መሆኑ ለእነሱ አስቸጋሪ ነው። ስለዚህ በሰዓቱ መክፈል በጣም ማንዳቶሪ ነው። ለጥያቄ የሚቀርብ ጉዳይ የለም። ምክንያቱም አለመከፈሉን ተከትሎ የሚመጡ ሪስኮች አሉ። ምን ሪስክ አለ? መዘግየቱ፣ አለመከፈሉ አንደኛ ለወለድና ለፔናሊቲ ይዳርጋል። ሁለተኛ ታክስ ኦቶሪቲው ታክስ ሲሰበስብ ወይም ታክስ ሎ ኢንፎርስ ሲያደርግ የግብር ከፋዩን ፕሮፋይል አደራጅቶ ሀይ ሪስክ ያለበትን ቅድሚያ ሰጥቶ ነው። ሶ ኦልዌይስ ኦን ታይም ሪፖርት የማያደርግ ከሆነ አደገኛ ታክስ ከፋይ ነው ወደሚል አዝማሚያ ሊያመራው ይችላል። ስለዚህ ታክስ ኮምፕሊያንት አይደለም ታክስ ኮምፕሊንት አይደለም ተገፍቶ ነው የሚከፍለው፣ ወደሚል አዝማሚያ ይሄድና ለሚቼክ የሚል ጽንሰ ሀሳብ ወይም እሳቤ ሊያድርበት ይችላል። ታክስ ኦቶሪቲ በሰአቱ መክፈል አንደኛ ማለት ለኦዲት ያጋልጣል። አዎ። ስለዚህ በሰአቱ መክፈል አላግባብ የሚፈጠሩ መጉላላቶችን ይቀንስለታል።